የከለር አገባቡ በጣም የሚያምር አዲስ ዲዛይን ነው ነው ለየት ያለ ነው ዲዛይኑ። ገና ያልወጣ የትም ያልተለበሰ ነው። በእጃችሁ ነክታችሁ ብታዩት ሁሉ ደስ የሚላይ ልብስ፣ በቃ የምትተማመንበት ልብስ አይነት ነው አሰራሩ። እና ለትልቅ ፕሮግራም የሚሆን ልብስ ነው። ዲዛይኖቹ ከባድ ዲዛይን ናቸው። እንዴት አሳምረው እንደሰሩት ብቻ እንግዲህ ማየት ነው እንግዲህ። ቪዲዮ መግቢያ ላይ ቀጫጭንና ሰፋፊ፣ መካከለኛ እንዳልኳቸው እንግዲህ ዛሬ ተ እንደምታየው ቀይ በቀይ ሆናናለ የገና ዝግጅት በሰፊው እንደተዘጋጀን መቼም ያስታውቃል። እንኳን አደረሳችሁ። ገና ደረሰ ደረሰ ደረሰ ማለት ነው። ከዓለም ጥበብ ለገና የሚሆኗችሁ የተመረጡ ምርጥ ምርጥ የባህል አልባሳትን እናሳያችኋለን በዚህ ቪዲዮ ማለት ነው። ሰብስክራይብ አድርጋችሁ ወደ ፕሮግራማችን እናልፋለን። አብራችሁ አለምዬ፣ እንደምን አለሽ? እግዚአብሔር ይመስገን። ቴዲዬ፣ እንዴት ናችሁ? አለ ይመስገን። እንኳን ለገና በዓል አደረሳችሁ አልኳችሁ። ልክ ነኝ አይደል? አዎ፣ እውነት ነው። አሁንም በባለፈው ሳምንት እንደተናገርኩት ለገና በዓል ለክሪስማስ እንግዲህ፣ ውጮች ደግሞ እንግዲህ አዲስ ዓመታቸው ነው። ለነሱ ቀያይ ልብሶች አስፈላጊ ስለሆኑ በሰፊም መካከለኛ ጥለትም ተዘጋጅተናል። እንግዲህ የሚያማምሩ ልብሶች ታገኛላችሁ። ቆንጆ ቆንጆ አልባሳት አሉ። እዚህ ከየትኛው ብንጀምር ይሻላል? እስኪ በጣም ከወደድኳት እንግዲህ ሁሌም እንደምናገረው ጥቁር መደብ ያለው ቀሚስ በጣም ነው የሚያሳምር። አዎ አዎ፣ እንደምታየው በጣም ነው የሚያምር። ብዙ የተጋነነ ሰፊም አይደለም መካከለኛ የሆነ ስፋት ያለው በጣም የሚያምር ልብስ ነው። እንደምታዩት ስፋቱ እንደምታዩት ነው። በጣም ያምራል። መካከለኛ ጥለት ነው። ከላይና ከታች ያለው ፍሬም አቀማመጡ በጣም ያምራል። መሀል ላይ ያሉት ዲዛይኖች አገባባቸው በጣም ነው የሚያምሩት። ዚግዛጎቹ እነዚህ እዚህ ጋር የተጠቀሙት ከለሮች ሚክስ አድርገው የተጠቀሙት ከለር በጣም ነው የሚያምር። ቆንጆ ቆንጆ ከለር ነው የተጠቀሙት። እንደምታዩት ዲዛይኖች በጣም ያምራሉ። ለምትፈልጉት ፕሮግራም፣ ትልቅ ፕሮግራም እንደምትሉት በጣም የሚያሳምር ልብስ ነው። እንደምታዩት የልብሱ ጥራት ሁሌም እንደምናገረው፣ መነኖቹ ሁለት አይነ፣ መነናቸው ነጭ ነው። እንደምታዩት ነው። ጽድት ያለ ልብስ ነው። ለምትፈልጉት ፕሮግራም መሆን ይችላል። ይህኛው ደግሞ እንደምታዩት ነጠላው የመሀለኛዋን ዲዛይን ዳይመንዷን ለማስገባት ነው የተሞከረው። እንደሚያምር እዩት። ዝግዛጉን አቀማመጡ የልብሱ ጥራት ልዩ ነው። በጣም ነው የሚያምር። እንደምታዩት ነው። አርቡ ሰፊ ነው፣ ትልቅ ነው። በጣም ያምራል። ይህንን ልብስ በምትፈልጉት ስታይል ተሰርቶ አልቆለት ሀያ ስድስት ሺህ ብር ብቻ። በጣም ያምራል፣ ሰፊ ነው፣ ዲዛይኑም ልዩ ነው። በደንብ ተጠብቦበት የሰሩት ነው። በጣም ዲዛይኖቹ ከባድ ዲዛይኑ ናቸው። እንዴት አሳምረው እንደሰሩት ብቻ እንግዲህ ማየት ነው። በጣም ያምራል። ቀጣይ ደግሞ የማሳያችው ልብስ የምታምር ከዚህ በፊት ቴዲን ልብስ በተለያየ ከለር ስንሰራው የቆየ ልብስ ነው። ብዙ ቦታ ላይ የታወቀ ነው። በተለያየ ከለር እንግዲህ ደግሞ ገና በዚህ ከለር በቀይ ከለር ያው በየአመቱ ከስተምረታችን የሚፈልጉትን የከለር ምርጫ ምናምን እያሰብን አንዳንድ ዲዛይኖችን ከለራቸው እየቀየር እንደዚህ አሳምረን እንሰራለን በተለያየ ከለር ሰማያዊ ከለር ብዙ አይነት ከለር ነበረው። አሁን ደግሞ እንደምታዩት በቀይ ከለር የሚያምር አድርገን ሰርተነዋል። ዲዛይኑ ልዩ ነው። በጣም ያምራል እንደምታዩት ነው። ቆንጆ አሰራር ያለው ልብስ ነው። ከላይ ያሉ ውድ ከለሮች እንደዚህ በሳባ ስንገዛቸው በውድ የሚሸጡ ከለሮች ናቸው። ከላይ የተጠቀምናቸው ሻይኖቹ ሚክስ ሆነው የገቡ ናቸው። ፍሬሞቹ አቀማመጦቹ በጣም ያምራሉ። እንደምታዩት ነው። ቆንጆ አሰራር ነው ያለው። የመነኑ ጥራት እንደሚታዩ ነጭ ነው። በጣም ያምራል እንግዲህ እንደነገርኩት ሄድዬ ከለሩን አስቀይሬ ስለሰራሁት ነጠሉ አልደረሰልኝም። ከስተመሮች እንዲያዩት ብቻ እንደዚህ ብትኑ ልብሳ ብቻ ቆንጆ ነጠል የሚያምር ነጠል አለው ወይ። እንግዲህ ከስተመሮቼ፣ የወደዳቸው ከስተመሮቼ በውስጥ መስመር አውሪኝ። በዚህ ሶስት ቀን ውስጥ ስለሚደርስ ማሳየት ይችላለሁ ማለት ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ስድስት ሺህ አምስት መቶ ብር ብቻ። ሄ በቀጣይ ማሳያችሁ ደግሞ ይህ ልብስ በጣም ነው የሚያምር። ትልቅ ፕሮግራም ላላችሁ ሰዎች፣ ሰርግ፣ ክርስትና ሰዎችና እንደዚህ ትልቅ ፕሮግራም ዝግጅት አለብኝ ብላችሁ ለምታስቡ ሰዎች የሚሆን በጣም የሚያፈካ ከለር ነው። እንደምታዩት ቀይ ልብስ የታወቀ ነው። አል ለፕሮግራም ፍቅት አድርጎ ነው የሚያሳይ ራሱ ወርቅ ያለው ነው። በዛ ላይ ጎልዱ እንዴት እንደሚያምርት፣ ቆንጆ አሰራር ያለው ዲዛይን አቀማመጡ፣ የጥለቱ ስፋት የእውነት ለፕሮግራም ታስቦ የተሰራ ልብስ ነው። በጣም ነው የሚያምር። የጥለውን እንደምታዩት በጣም ነው የሚያምር። ቆንጆ አሰራር ነው ያለው። ስፋቱ መጠነኛ ሁኖ የተሰራ ልብስ ነው። የመለኑ ጥራት ሁሌም እንደምናገረው ቆንጆ ነው። ይህን ይመስላል። ይህን ልብስ በምትፈልጉ ስታይል ተሰርቶ አልቆለት ሀያ አራት ሺ ብር ብቻ ነው። ሀያ አራት በጣም የሚያምር እንግዲህ ዛሬ ተለይ እንደምታየው ቀይ በቀይ ሆናለን። የገና ዝግጅት በሰፊው እንደተዘጋጀን መቼም ያስታውቃል እንደምታዩት ነው። እንግዲህ ደግሞ እነዚህ ሰፋፊ ናቸው ሁሉም እንደምታዩት፣ እና ደግሞ ለገና በዓል የእውነት ለእሱ ተብሎ የተዘጋጁ ልብሶች ናቸው እንደምታዩት። እነዚህ ከለሮች በአረንጓዴ ይታወቃል፣ በሰማያዊ ከለር ይታወቃል። አሁን ደግሞ እንደምታዩት በቀይ ከለር ተቀይሮ ብዙ ከስተመሮች ዲዛይኑ ስለሚወዱት ከለሩን ብቀይርላቸው ለገና ይጠቀሙበታል ብዬ ስላሰብኩኝ እንደዚህ ቆንጆ አድርጌ አሸምኜዋለሁ። አዎ ደመቅመቅ ብሎ ተሸምኖላቸዋል። እንግዲህ ቀድማችሁ በማዘዝ ተጠቀሙበት። ያው እንግዲህ በዓል አንድ ወር ነው የሚቀረል፣ ለባህል ልብስ በጣም ትንሽ ነው። ቀድማችሁ በማዘዝ ተጠቀሙ። ይህን ይመስላል። በጣም ነው የሚያምር ዲዛይኑ፣ ቆንጆ አሰራር ነው ያለው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 18 ሺህ ብር ብቻ ነው ቴ ይኸኛው ልብስ ደግሞ እንደነገርኩ ብዙ አይነት ከለር አለው። ግን በጣም የወደድኩትን ከለር ከስተመሮቼ፣ ብዙ ከስተመሮች ይሄንን ልብስ አታውቁትም በዚህ ከለር እና ለማሳየት ብዬ እንዲሁ አመጣሁት። በጣም ነው የሚያምር በጣም ነው የሚያምር። ከለሩ ያው ያኛው ለገና፣ ይሄኛው ደግሞ ለኖርማል ለምትፈልጉት ከለር አዎ፣ ለሙሽራ እናት፣ ለሙሽራ ነው ሁሉም መሆን የሚችል ልብስ ነው። በጣም ነው የሚያምር ዲዛይኑ ሲሰራ፣ ከላይ የተጠቀሙት ዲዛይኖቹ፣ ፍሬሞቹ መሀል ላይ የገቡት ዲዛይኖች ልዩ ናቸው። በጣም ነው የሚያምሩት። ይህን ልብስ ዋጋቸው ተመሳሳይ ነው። በምትፈልጉት ስታይል ከለር ቀይራችሁ ማስራት መትፈልጉ ከስተመሮች ማሰራት ይቻላል። በዚህ አጋጣሚ የምነግራችሁ ታዲያ ከአምስት በላይ ሆነው ለሚያሰሩ ከስተመሮች እንግዲህ ለገና በዓል ለአንድ ወር የሚቆይ ዲስካውንት ነው። ከአምስት በላይ ሆናችሁ ለምታዙት ከስተመሮች ምንም አይነት ልብስ አምስት አርብ ሆኖ ነው የሚሰራው። አምስት አርብ። አሁን እነዚህ ልብሶች ሁሉ የምታያቸው በአራት አርብ ነው የሚሸመኑት። ከአምስት በላይ ሆኖ ለአንድ ወር ያክል የሚቆይ ዲስካውንት ነው ከአምስት ፍሬ በላይ ለምታዙት ከስተመሮች አንድ አርብ እንጨምራለን። አንድ አርብ ይጨምራል ማለት ነው። በአምስት እና ይህን ይመስላል። ከዛ ደግሞ የምትፈልጉትን ልብስ ይህን ልብስ በዚህ ከለር ይቀየርልን ብላችሁ ምታዙ ከስተመሮች በማንኛውም ዲዛይን ከለር ተቀይሮ መሰራት ይችላል። እናንተ ጋር የሚጠበቀው ማዘዝ ብቻ ነው። ማዘዝ ብቻ። ናይስ። እሺ ይሄን ይመስላል። ቀጣይ ማሳያችሁ ደግሞ በጣም የምታምር ዲዛይኑ አድግቅ ያለች በጣም የምታምር ዲዛይን ናት። እንደምታዩት ከለር አገባቡ ከዲዛይን አጠቃቀማቸው ከለየ ተጠቀሙት ዲዛይኖች በጣም ነው የሚያምሩት። እነዚህ ከለሮች ቴዲል እነዚህ ለፈርጥ ይመቻሉ። ይመቻሉ ያስ ፈርጥ ለምትፈልጉ ከስተመሮች እዚህ ላይ ፈርጥ ሲጨመርበት የበለጠውበት ይኖረዋል። እንዲሁም ለገና በዓል በጣም የሚያምር ነጭና ቀይ ብዛት ያለው ከለር ነገር ለገና ባል የሚሆን ነው። ይሄን ይመስላል። መነኑም እንደነገርኳችሁ ጥራቱ ቆንጆ ጥራት ያለው መነን ነው። በሁለት አይነት መነን ነው የተሸመነው። የነጠሉም ስፋት እንደምታዩት በጣም በቂ። አዎ፣ በጣም ነው የሚያምር። አዎ፣ ዲዛይኑ፣ አሰራሩ፣ ስፋቱ፣ የተጠቀሙት ፍሬሞቹ በራሱ በጣም የተለየ ነው። በጣም ያምራል። ቆንጆ አሰራር ነው። ይሄን ልብስ በምትፈልጉት ስታይል ተሰርቶ አልቆለት ሃያ አንድ ሺህ ብር ብቻ ነው። አዎ ቀጣይ የማሳያችሁ ልብስ ደግሞ እንዴት እንደሚያምር ዲዛይኑ ጽድት ያለ ከለር አገባቡ በጣም የሚያምር አዲስ ዲዛይን ነው። አዎ ለየት ያለ ነው። በጣም ነው የሚያምሩት መሀል የተጠቀሙት ዲዛይኖች ከለር አገባባቸው በጣም የሚያምር ቆንጆ ፍሬም ያለው ቴዲዬ። ዛሬ ያቀረብኩት ይህን ልብስ በሶስት አይነት ከለር ነው ሶስት አይነት ከለር ነው። ላሳያችሁ። አየው ቴዲዬ ሌላ ከለሩ ነው ይሄ ሶስት አይነት ከለር አለው። አንደኛውን ከለር ደግሞ በቀጣይ ያሳያቸዋለሁ እንዴት እንደሚያምር በዚህ ከለርም ልዩ ከለር ነው። ቀድማችሁ ብትለብሱ ላለው ይሄን ልብስ ዲዛይኑ ገና ያልወጣል የትም ያልተለበሰ ነው። ቀድማችሁ ተጠቀሙበት። በጣም ነው የሚያምር ለምትፈልጉት ፕሮግራም መሆን የሚችል ልብስ ነው። ቆንጆ ዲዛይን ነው ያለው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ አምስት ሺህ ብር ብቻ ነው አዲስ ሆኖ አዲስም ሆኖ በአስራ አምስት ሺህ ብር ነው። እንግዲህ እንደምታዩት ነው። ሶስተኛውን ከለር ላሳያችሁ። ሶስተኛው ከለር ደግሞ ይህን ይመስላል። ይህ ደግሞ ጭራሽ ልዩ ነው አይደል? ዝም ያለ ከለር ለምትወዱ ከስተመሮች የሚሆን በጣም የሚያምር ቆንጆ እይታ ያለው ይህን ልብስ ሲሰራ የበለጠ ውበት የሚታይ እንደዚህ ዝም ያሉ ከለሮች ተሰርቶ ሲያልቁ የበለጠ ውበት አላቸው እና በጣም ያምራል ቆንጆ አሰራር፣ ቆንጆ ፍሬም ዲዛይኖች፣ አገባባቸው በጣም ነው የሚያምር። ዋጋቸው ተመሳሳይ ነው። ይሄ ቀሚስ ደግሞ እንደምታዩት ልዩ ነው። ልዩ ነው፣ በጣም ነው የሚያምር ቀሚስ ነው። አንድ ሶስት ቀሚስ ይሆናል እንዴ? ከዛም በላይ ከዛም በላይ ይወጣል። እንዴት እንደሚያምር ዲዛይኑ እንዴት እንደሚያምር እዩት። ከለር አገባቡ የእውነት አረንጓዴ ለሚወድ ሰው በጣም የሚያምር ለሙሽራ ይሄ፣ መቼም ከሙሽራ ሌላ ማንም አይላችሁ፣ የሙሽራ ነው ይሄ። ለሙሽራ የሚሆን ትልቅ ፕሮግራም ላለብሽ እህቴል የሚሆን በጣም የሚያምር ልብስ ነው። እንደምታዩት ልብሱ እቴዲ፣ ይሄ ከ80 ሴንቲሜትር በላይ ነው። ስፋቱ 80 ሴንቲሜትር በላይ ነው። በጣም ነው የሚያምር። እንደምታዩት ቆንጆ አሰራር ያለው ዲዛይን ጥርት ያለ ነው። እንደዚህ ሲታይ ራሱ ልስላሴው በጣም ልዩ ነው። በጣም ነው የሚለሰልስ። ቆንጆ አሰራር ነው ያለው። የመነኑ ጥራት እንደምታዩት ነው። በጣም ነው የሚያምር ከላይ የተጠቀሙት ነጠላው ስፋቱ በራሱ ተመጣጣኝ እንዲሆን ተደርጎ የተሰራ ነው። አዎ ዲዛይን አመራረጣቸው ከቀሚሱ ጋር እንዴት ማቻ አድርገው እንደሰሩት በጣም የሚያምር አሰራርና ያለው እንደምታዩት የመኑ ጥራት የልብሱ እንደዚህ በተለይ በእጃችሁ ነክታችሁ ብታዩት ሁሉ ደስ የሚል ልብስ በቃ የምትተማመንበት ልብስ አይነት ነው አሰራሩ እና ለትልቅ ፕሮግራም የሚሆን ልብስ ነው። በምትፈልጉት ስታይል ተሰርቶ አልቆለት ሰላሳ አምስት ሺህ ብር ብቻ ነው። በጣም ነው የሚያምር። በዚህ ስፋት ልክ ሰላሳ አምስት ሺህ አይጠበቅም። በጣም ነው የሚያምር ቆንጆ አሰራር ነው ያለው። በቀጣይ ማሳያችሁ ደግሞ በጣም ብታምር ቆንጆ አሰራር ያላት እንደምታዩት መካከለኛ ስፋት ያለው ለምትፈልጉት ፕሮግራም መሆን የሚችል ለበዓልም፣ ለተለያየ ዝግጅትም የሚሆን በጣም የሚያምር ልብስ ነው እንደምታዩት የመነኑ ጥራት እንደምታዩት ጽድት ያለ ነው። ቆንጆ አሰራር ነው ያለው። የነጠላው ስፋት ልዩ ነው። መካከለኛው ከቀሚሱ ጋር ማች እንዲሆን ተደርጎ የተሰራ ፍሬም ተጠቅመው የሰሩት ልብስ ነው። በጣም ነው የሚያምር ቆንጆ አሰራር ያለው፣ መነኑ ጥራቱ ልዩ ነው። ይህንን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሰባት ሺ ብር ብቻ ነው። በጣም ነው የምታምር። ቀጣይ ማሳያቸው ልብስ ደግሞ ልዩ ነው። እንዴት እንደሚያምራየው። አሁንም የገና ነው። አሁንም የገና ነው። ልክ መሀል ያለው መደቡ ሻይን እንዲኖረው ተደርጎ የተሰራ የራሱ ቀይ ሻይን አለው። በጣም ነው የሚያምር። ከላይ ከለሮችን አጠቃቀማቸው እንደዚህ ሲታይ ራሱ ልስልስ ያለ ደስ የሚል ልብስ ነው። ሻይን አላቸው እያንዳንዱ ከለር ላይ ራሱ እዚህ ላይ በሻይ ተጨምሮ የተሰራው እንደ ሻምፓይን ከለር ተደርጎ ተቀላቅሎ ነው የተሰራ። በጣም ነው የሚያምር ከለር አገባቡ ዲዛይኖቹ፣ ሁሉም ነገር በጣም ነው የሚያምሩ። እንደምታዩ ለስላሴው ቆንጆ ነው። ቆንጆ አሰራር ነው የተሰራ መነኑ ጥራቱ ሁሌም እንደምንናገረው ይሄኛው ለየት ያለ ነው። ውፍረቱ በራሱ እስካሁን ካሳየዋችሁ ለየት ይላል። የመነኑ ውፍረት በጣም ነው የሚያምር። የነጥለው ስፋትም እንደምታዩት በጣም የሚያምር ሆኖ የተሰራ ልብስ ነው። ሰፊ ነው መነኑ። አርቦ ሰፋፊ ናቸው። ይሄን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አልቋለት 25 ሺ ብር ብቻ ነው። አዎ እንግዲህ ቪዲዮ መግቢያ ላይ ቀጫጭን እና ሰፋፊ መካከለኛ እንዳልኳቸው፣ አሁን በስከ መጨረሻ ማሳያችሁ ደግሞ በጣም የወደድኳትን እንደነገርኳቸው፣ በሌላ ከለር የምትታወቅ ከለር ነች። አሁን ደግሞ በቀይ እንግዲህ ለክሪስማስ በጣም እንትን እያልኩኝ ነው እየሰራው ነው። ለክሪስማስ ብዬ ያሰብኳትን በጣም የምታምር ዲዛይን ነች። ከለር አገባባት አምራለች፣ ፍሬም አጠቃቀማቸው ጽድት ያለች ናት። እንደምታዩት በቀይ ከለር የተሰራች ናት። ነጥሏ አላለቀችም። እንግዲህ ያው ቀድሜ ለማሳወቅ ነው ያመጠዋትኝ። በጣም የምታምር ዲዛይን ነች። ይችነ ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ አራት ሺህ ብር ብቻ ነው። ቀጣይ መሳያሱ ደግሞ ቀጭን ጥለት ናት። እንዴት እንደምታምር ያት ይችነ ልብስ በወራጅ ብትሰራ አንገትና ጅ ብትሆን በጣም ምታምር ቆንጆ ዲዛይን ናት። እንደምታዩት መሀል ማለ የገቡት ከለሮች መስቀሎቹ ዲዛይኖች በተለያየ ከለር ነው የተሰሩት። እንደምታዩት በጣም ነው የሚያምሩት። ቆንጆ አሰራር ነው ያለው የተጠቀሙት ዲዛይኖች ከለር አገባባቸው በጣም ነው የሚያምሩት። ምንን ጥራታቸው፣ ልስላሴው ልዩ ነው። በጣም ያምራል። የነጥላ አጠቃቀማቸው በራሱ ከዚህ ጋር አመጣጥ ነው የሰሩትኝ። በጣም የሚያምር ቆንጆ አሰራር ያለው ልብስ ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆላት አስራ አንድ ሺህ ብር ብቻ ነች። ቴዲ በጣም ነው የምታምር። ቀጣይ መሳያቸው ደግሞ በጣም የምታምር ቆንጆ ዲዛይን ያላት ልዩ ናት ቴዲ። እንደዚህ ጭራሽ ንክት ታደርገው ይህ ልስላሴው ልዩ ነው። ይህ ልብስ አሰራሩ ጽድት ያለ ልብስ ነው እንደምታዩት ነው። ከለር አገባባቸው ፍሬ ማጠቃቀማቸው ለየት ያለች ናት። በአበባ ዲዛይን ነው የተሰራችው፣ እንደምታዩት በተለይ መስቀል ለማትፈልጉ ከስተምሮች የምትሆን በጣም የምታምር ዲዛይን ናት። ቆንጆ አሰራና ያላት ያላትኝ የነጠል ስፋት ደግሞ እንደምታዩት ቆንጆ አድርገ ነው የሰሩትኝ። ከዚህ ጋር አቀራርበው ስፋቱ የሰሩት በጣም ነው የሚያምር። የመኖን ጥራት ሁሌም እንደምናገረው ጽድት ያለ ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሁለት ሺህ ብር ብቻ ነው። በጣም ታምራለች። ከዚህ በፊት ከአለም ጥበብ ቀሚስ አሰርታችሁ ለብሳችሁ ታውቃላችሁ? የምታውቁ ከሆነ ነገሩን፣ የማታውቁ ከሆነ ደግሞ እጅግ የተመረጡ የባህል አልባሳትን ጠንቅቅ ባሉ ባለሙያዎች፣ እጅግ አሳምረው በሚሰሩ ባለሙያዎች እዚህ ቤት እየተሰራ ወደ መላው ዓለም እየደረሰ ነው ማለት ነው። ደንበኞቻችን ካልሆናችሁ ገና ዛሬ እያያችሁን ከሆነ የባህል አልባሳትን እንራቀቅበታለን ማለት ነው። ስልኮቻችን ይኸውና እዚህ ተቀምጠዋል። እየደወላችሁ ኦርደር አድርጉ ማለት ነው። አስተያየት ያላችሁ ሰዎች ደግሞ ስለ አለም ጥበብ አስተያየታችሁን ጻፉልን ማለት ነው። አዲስ ከሆናችሁ ግን እንኳን ደህና መጣችሁ። የባህል አልባሳትን የምታገኙበት ትክክለኛው ቦታ ይሄ ነው። ስልኮቻችን ተቀምጠዋል፣ ደውሉ ማለት ነው። እጅጋርገ እናመሰግናለን። ሰብስክራይብ አድርጉን። ሳምንት እንመለሳለን። በያላችሁበት ሰላም